ወረህማቱላሂ ወበረካቱሁ። ውድና የተከበራችሁ የፎዝ ቤተሰቦች፣ የኔ ውዶች በያላችሁበት ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ሰላም ናችሁ ወይ? ከኔ አልሐምዱሊላህ ረብል አለሚን። እናንተስ እንዴት ናችሁልይ? ጤንነት፣ ስራ፣ አፍያ ሁሉ አማን? ከኔ አልሐምዱሊላህ ረብል አለሚን። ያው እንግዲህ ዛሬ ሙናሽድ መሐመድ ይባላል። እንግዲህ የአራት ልጆች አባት ነው። አላህ ይዘንለን። አላህ መልካም ስራውን ይቀበለው። ሱብሃንአላህ መቼም ያው ኩሉ ነፍሲን ዛኢቀቱል ሞት ነው፣ ነፍስ ያላት ሁሉ ሞትን ትቀምሳለች። ሞት ለማንም አትቀርም ማለት ነው። ኢና ሊላሂ ወኢና ኢላሂ ራጅዑን ያው ያላህ ነን፣ ወደሱም ደሞ ተመላሾች ነን ማለት ነው። አላ ሱብሓነሁ ወተዓላ እንግዲህ መልካም ስራውን ይውደድለት፣ እኛንም ደግሞ ኸይር ነገርን የምንሰራ ያድርገን። ያው ሞት አትቀርም። እኔ ልጅ ነኝ ወይም ደግሞ እኔ ወጣት ነኝ ማለት ጥርጥር ነው ማለት ነው። ሞት ከመጣ ጥርጥር የለንም ቀጥታ ወደ ጉዞ ወደ መቃብር ነው ማለት ነው። ውዶችዬ አላ ሱብሓነሁ ወተዓላ ኸይር ነገርን የምንሰራ ያድርገን። ሀቂቀትን በጣም ተዘናግተናል። በድናችን ያለንበት አህዋል አሁን ላይ በጣም የተዘናጋን ያለነው እና ሞት ደግሞ ትልቅ ስለሆኑ ትንሽ ስለሆኑ ህፃን ስለሆኑ አይደለም። ሁሉም አላ ስብን ወታለ በቀደረ በዛች በተቀደረችልን በቀዶ በቀደራችን ነው የምንሄደው በተቻለ በተቻለን አላ ስብን ወታላ ሁሉንም ነገር ያግራለን በተቻለን ያው መልካም ለመስራት መልካም ለመሆን ጥሩን ለማሰብ ና ጥሩ ነገር ለመስራት ወደኋላ ኋላ አንበለላለሁኝ። እኔ ውዶች ሞት መቼ እንደሚመጣ አይታወቅም። ያው እዱንያ እንግዲህ የመሸጋገሪያ ድልድዬ ናት። ዘላለማዊ የማንኖርባት መቼት ምጣ መቼት እንሂድ የማናቅባት ይቻ አለም የመሸጋገሪያ ድልድይናት ተብላለች ና ያው እንብዛም ደግሞ የምታስደስት አይደለችም፣ ሀቂቃ ማለት ነው። ምክንያቱም ዘላለም ህይወት የምንኖርበት የመጨረሻው ዓለም ምንም ድክመት የሌለበት እንደዚህ እንደ ዱንያ ልፋት የሌለበት ሀገር አለን ማለት ነው። ያ ማለት መልካምን ለሰሩት እና ጥሩ ነገር ለሰሩት እንዲሁም ደግሞ ብድናቸው ጠንካራ ሆነው አላህን የሚፈሩት በአላህ ትእዛዝ የሚታዘዙ አላህ ባዘዘው ላይ የሚመሩ ለእነዛ ልፋትና ድክመት የሌለባት ሀገር ትገኛለች ወይም ደግሞ እናገኛታለን ማለት ነው። እንግዲህ አላህን የምናምጽ ከሆነ ደግሞ አላህ ያዘዘንን የማንተገብር ከሆነ ደግሞ ያው አንዳንድ ጊዜ በነገራችን ላይ እዱኒያን የዘላለማዊ ኑሮ የምንኖርባት የሚመስለን ሰዎች አለን። ወላሂ እዱኒያ ድልድይ ናት። ያው ትቸግረን እንዴት ነው አንዳንድ ጊዜ የምንረማመድበት ነገር አለ አይደል? ከዛሬ ነገ ወይም ደግሞ ነገ የሆነ የተሻለ ነገር እናገኛለን ብለን የሆነ እንደ አማራጭ የምንይዘው ነገር እኮ አለ። ልክ እንደዛ ነው። ዱኒያ ማለት የመሸጋገሪያ ድልድይ ናት ተብላለች። ዘላለማዊ ሕይወት አንኖርባትም። የውሸት ሀገር ናት። አሁን ላይ እኛ የሚያታልለን ብልጭልጭ ነገር ነው። አሁን ላይ የሚያሳስበን ነገር ድንያዊ ነገር ነው። ሐቂቃ ያው ከራስ የጀምሮ ማለት ነው። ከራስ የጀምሮ የአመት እንደውም የሁለት አመት ብሎም የሶስት አመት ድረስ የምናስበው የምናቅደው እቅድ ያለን፣ ግን ወላሂ ይሄ ሁሉ አላህ ቢወስነው አላህ ያለው ቢሆን እንጂ እኛ ምንም ነገር ብናስብ ምንም ነገር ብናቅድ ምንም የስንዝር ያክል አንራመድም እና በተሻለ እንስኪ ኸይርን እንስራ፣ ኸይር ነገርን እናስተላለፍ ሀቂቃ ማለት ነው። በተለይ አሁን እዚህ ዩቱብ ላይ ከመጣን በኋላ ያለነበት ሁኔታ በጣም ራሴን እየገመጥኩት፣ በጣም ራሴን ራሱ እየፈተሽኩት፣ ራሴን አንዳንድ ጊዜ እስከ መውቀስም እደርሳለሁ። ለላዚም ምክንያቱም በጣም ነው የተሳነፍኩት እኔ እንጃ ያለሁበትን እና በፊት የነበርኩበትን አሁን ያለሁበትን ሳስበው ምን ላይ ነኝ የት ላይ ነኝ? እያልኩ ነው። እና እራሳችንን ዘወር ብሎ መፈተሽ አለብን። ሞት አለብን ብለን ማሰብ አለብን። ነገ ጧት ይሄ ሁሉ ነገር ቀሪ ነው። ወላሂ ምንም የምንይዘው ነገር የለንም። የምንወዳቸው ልጆቻችን፣ የምንወዳቸው ቤተሰቦቻችን፣ እናት አባታችን። መቼም አሁን ከእናትና ከአባት የበለጠ የለም። እናት አባት፣ ልጅ አለ፣ ከዚህ ባል አለ ብዙ ነገር የምንወዳቸው አሉ፣ ብዙም እንደዚሁም ደሞ ጓደኞች። ወላሂ ምንም ቢሆን ምንም ቢሆን አንድ ሰው አይከተለንም። እነዛ እንኳን የሚንሰፈሰፉልን እናት እና አባታችን ራሱ የምንወዳቸው ልጆቻችን ራሱ ምንም አይከተሉንም። የሚከተለን ያ መልካም ስራችን ቢሆን እንጂ ማለት ነውና፣ አህባቢ አንዳንድ ጊዜ ከማግኘትም ከ ከአቅል ያስወጣል ማለት አንዳንድ ጊዜ አሁን ብዙ ነገሮችን ሳያቸው፣ አሁን እኛ በፊት እንዴት ነው ሞኔ ለመሆን በጣም ሩጫ ላይ ነበረን። እንሮጣለን፣ ቢያንስ እንኳን ሞኔታይዝ ለመሆን የሚባለው ነገር ማለት ነው። ሞኔታይዝ ከሆን በኋላ ደግሞ ዶላር ለመሰብሰብ እንሮጣለን። አስባችሁታል? እንደው ሌላውን ትታችሁት ራሱ እንደው የውሸት ታሪክ የሚወራውን ራሱ እነሱን እያዳመጥን እኛ ራሱ ውሸት እናስተላልፋለን። ያ ማለት በዱኒያ ስክረት የዱኒያ ስክረት ስክረት ነው ማለት ነው። ከዱኒያ መስከረ አላህ ይጠብቀን። ወዶችዬ ሀቂቃ ከባድ ነው። ያላየነውን ሆነ ብለን የምናወራው ብዙ ነገርን የምንተነፍሰው እነሱ ለየዶራል ጥማት ይዟቸው የሚያወሩትን ወሬ ሁሉ አንጥተን እዚህ ጋር እኛም ራሱ እንደዚህ አለች እንደዚህ ሆነ ተጣሉ ታረቁ ብለን ብዙ ነገር እናስተላልፋ ያ ይሄ ሁሉ ነገር እኛን እኮ እንወቀስበታለን እኮ ያላየነውን እውነት ያልሆነ ነገር በተለይ ማውራት ደግሞ ትልቅ ወንጀል ነው ማለት ነውና ራሳችንን ቆም ብለን መፈተሽ አለብን ሞት አለብን ሞት የሚባል አደጋ አለ ድግስ አለብን እኛ መቼ እንደምንመጣ ብናመሽ ኮ የማናነጋ እኮ ነው ብናነጋ የማናመሽ ምን እናውቃለን እኛ ምን እኮ የምናውቀው ጉዳይ የለንም። ግን ደግሞ ስንቅን ይዞ ስንቃችን አዘጋጅተን መጠበቅ አለብን። አላህ ወደ ቀልባችን ይመልሰን። አላህ ይጠብቀን ከመጥፎ ነገር። አላህ ይጠብቀን መጥፎን ከማስተላለፍና መጥፎ ነገርን ከማራገብ አላህ ይጠብቀን። ወደ ራሳችን መመለስ አለብን። ምን ያክል ዶር አልቢሰበሰብ ራሱ ለኛ ምንም ጥቅም የለውም እኮ ምንም፣ ጥለነው እኮ ነው የምንሄደው የተሰበሰበ ገንዘብ ቢሰበሰብ፣ የፈለገ ሀብታም ብንሆን፣ የፈለገ ቢኖረን፣ እንደፈለግን ብንሆን፣ ወላሂ ቀሪናት ዱኒያ ላይ ቀሪናት። እንደዛ የለፋንለት ከድናችን የወጣንለት ብዙ ነገር እየተሰቃየንለት ሁሉ ዱኒያ ላይ ለሚቀረው ሰው ነው የሚሆነው እንጂ ለእኛ ምንም አይሆነንም፣ አይከተለንም ያ መልካም ስራ ቢሆን እንጂ የምትከተለን ያቺ የምንሸፈንባት የምንከፈንባት ከፈን ብትሆን እንጂ ከስራችን ጋር ሌላ ነገር አይከተለንም። እና የኔ ውዶች ራሳችንን እንጠብቅ፣ ወደ አላህ እንመለስ። ነው ሙሉ የዛሬው ቪዲዮ ይሄን ይመስላል። ያው እንግዲህ ወንድማችንንም አላህ ይዘንለት፣ እኛንም ደግሞ ወደ ቀልባችን ይመልሰን። ላለው ሰላም አለይኩም